እንደዛ አድርጋ አስቀራችሁ። በእኛም ጊዜ አላህ እንግዲህ የሴት ጀሞችን አላዛቸው፣ ወንዶቹንም አላህ ወንድ አድርጋቸው። የዱን የዲኑ ጠባቂ አላህ አድርገን፣ ዲኑን አስተክ እንዳይሆን አላህ አላህ ይርዳን። አንዱ ሰው አንድ ዓሊም ነበሩ አሉ አንዱ ሀጥም አንድ እንደኛ አገር አለ እንግዲህ ሌላ ሀገር ወጣው የመጣ ወንዶ ሰለበት አለ። ከዛ መሻየት ፈደና። አሁን ለሜዳ ሰዎች ምን ይጀልባ